ብፁ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወጨገ መንበረ ተክለ ሃይማኖት፣ ክብርት ወይዘሮ ቤቤ የአዲስ አበባ ከተማ አስተዳደር ከንቲባ፣ የተከበራችሁ የፌዴራልና የአዲስ አበባ ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች፣ ክቡራን አምባሳደሮች፣ ጥሪ የተደረገላቸው እንግዶች፣ ክቡራን የበዓሉ ታዳሚ ምእመናን፣ ክብራትና ክቡራን ከሁሉ አስቀድሜ ለመላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች በሙሉ እንኳን ለ2018 ዓመተ ምሕረት የመስቀል ደመራ በዓል በሰላም አደረሳችሁ፣ አደረሰን። ለዚች የከበረች ቀን ሰላምና ጤና ሰጥቶን ያደረሰን ፈጣሪያችንን እናመሰግናለን። ኢትዮጵያ አገራችን እንደ ችቦ እንጨት ብዙ ባህሎች፣ እምነቶች፣ ውብ እሴቶች፣ ብዛ ሀብቶችና ታሪክ ያላት ሀገር ነች። ከእነዚህ ጸጋዎች ውስጥ አንዱ ደግሞ መስቀል ነው። መስቀል ኢትዮጵያ ሀገራችን ለዓለም በዓለም የምትታወቅበት የተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኒስኮ የማይዳሰስ ቅርስ የተመዘገበ የዓለም ሀብታችን ነው። የመስቀል ደመራ በዓል አከባበርም የኢትዮጵያን ብዛ ባህልን ቋንቋን ታሪክና እሴቶቹን የሚያንጸባርቅ ነው። በአብዛኛው የአገራችን አካባቢዎች ዳመራ ችቦ፣ ምርቃቱንና መልካም ምኞቱን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተመሳስለውና ተቀራርቦ ሲከበር ኢትዮጵያ አገራችን የተሳሰረች መሆኗን እንረዳለን። ይህ በአጋጣሚ ወይም በድንገት የመጣ አይደለም። መነሻው የጋራ የሚያደርገን የጋራ እሳቤ መኖሩን ያሳየናል። መነሻው አንድነታችን ሲሆን የአከባበሩ ሁኔታው ልዩ ልዩ መሆኑ ደግሞ ሕብረ ብሔራዊ አንድነታችን ማሳያ ነው። መስቀል ሕብረ ብሔራዊ አንድነታችን የሚያሳይ ድንቅ ባህል ነው። ኢትዮጵያ ለዘመናት የዳበረና በትውልድ ክብብሎች እየጎለበተ እምቅ የባህል ሀብት ያላት ውብና ታሪካዊ ምድር ነች። ህዝቦቿ ለሺ ዘመናት በጋራ የኖሩ በበርካታ ባህልና የጥበብ ሀብቶቿ የተሞሉና በመከባበር አብሮ የዘለቁ ህዝቦች ናቸው። አብሮ የመኖር ጥበብም መነሻውም ፍቅርና መከባበር ነው። ይህ እውነተኛ ትውፊት ካለፈው ትውልድ እስከ ዛሬ ለመጪው ትውልድ የሚቀጥል ኢትዮጵያዊ ባህላችን ነው። ስለሆነም በመንፈሳዊም ሆነ በመደበኛ አስተምሮዎች የሰላምና የፍቅር መሰረት የሆኑ ትርክቶችን ለትውልድ በሚገባ አጠናክረን እንዲደርስ በትኩረት መስራት ይገባናል። ይህ ከሆነ አገር ሰላም ይሆናል፣ ልማት ይፋጠናል፣ ድህነትና ጉስቁልና ከአገራችን ይርቃል። አገራችንም በቃልም በተግባርም የከበረችና የገነነች ትሆናለች። ብፁዕ ወቅዱስ አባታችን ከቅዱስ መጽሐፍ እንደተረዳ ነው። ንግሥት እሌኒ መስቀሉን ለማግኘት እጅግ ከባድ ፈተና አልፋለች። ብዙም ፈልጋለች። ብዙም ደክማለች። የብዙዎች ትብብር አንድነትና ሕብረት ተዳምሮ ግን ጥረቷ እንዲሳካ አድርጎታል። ልፋቷ ከንቱ አልነበረም። ድካሟን ባዶ አልቀረም። ዛሬ የምናከብረው በዓለም የብዙዎች ልፋት፣ ድካም እና ጉልበት ተሰባስቦ መስቀሉ እንዲገኝ ምክንያት በመሆኑ ነው። የአገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከድካም በኋላ ደስታ ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በኅብረትና በአንድነት ቆርጠን ተነስተናል። ብፁኦ ቅዱስ አባታችን የዘንድሮ መስቀል የኢትዮጵያ ሀገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን። በመጨረሻ በዓሉ የሰላም የፍቅር የመደጋገፍ እና የመረዳዳት እንዲሆን ከልብ እየተመኘው በድጋሚ እንኳን አደረሰን መልካም የደመራ በዓል ለማለት እወዳለሁ። እግዚአብሔር አገራችን ኢትዮጵያን ይባርክልን፣ ይጠብቅልን። እጅግ በጣም አድርጌ አመሰግናለሁ።